በጣም ነው የበረታታኝ። ቤተሰብ አስተዳዳሪ ነው፣ በስርም ታስተዳድረው ውጭ ምታወጣ አላቸው። ቤተሰቦች አሉ ሁለት ልጆች እና ምስ እና በጣም የደገፈኝ እና በቃ ምንም በቃ ቀለል አርግቶ ነው ሁሉ ነገር በቃ ያለ ምንም በቃ ብትሰሩም ባትሰሩም ማያጫናል። ጭቅጭቅ የለ ገቢ ያሱ በቃ ዛሬ የለም አትሰራስባ በቃ ነገ ታካክሳለ ብላ ብሎ በቃ የሚደግፈእና በጣም በረሃ ነው የምንሰራው። በቃ ምንም ጭንቀት የለም። ተበላሽ የለ ቆም የለ ምን የለም። በቃ ሁሉ ነገር እሱ ጋር ረሃ ነው በቃ ምን ብዬ እንደሚገልጸው ራሱ አላቆም ላ ያለ ጭንቀት ነው በቃ የምንሰራው። ለኛ ወራኒ ሰላኒ በቃ ቢበላሽ ባለቤቱ ይበሳጫል፣ ምን ይላል። በቃ አሁን ግን የለም። በቃ ምስክት ጆኒ ሙያው በእጁ በቃ ተበላሽ የለም። በቃ በቃ በቃ ማለት ብቻ ነው። በለሽባችሁም ተነግሮታል። ብቻ እዚህ ቦታ ላይ ብቻ ማለት ብቻ ነው የምጠበቀበት። እንዲህ በቃ በቃ ባለቤቱ የለም በቃ። ዘላለም ዘነበ እባላለሁ። ጆኒን የማውቀው በልጅነቴ ሼል መዞሪያ ላይ ማሪ አሪያ የሚባል ፎልስ ገራዥ ነበረ። እዛ ሲሰራ ነው የማውቀው ከዛ በኋላ እሱ ጋር የተወሰነ ጊዜ በረዳት መካኒክነት ሰርቼ ነበር። ከተወሰነ ጊዜ በኋላ ወንድሙ ለብቻው ሲወጣ ከወንድሙ ጋር ማብሬ አንድ ሶስት አመት ሠራውና እሱ ባጃጅ፣ የሰው ባጃጅ አሳያዘኝ። ረጅም ጊዜ ጆኒ የማቀው ከ ሀያ አምስት ዓመት በፊት ነው። ከባጃጅ በኋላ የተወሰነ ጊዜ እሱን ርጌ ነበር። ከዛ ስራ ጥቼ እሱ ጋር አናገርኩት። ነገና ልጅ በማግዝ ስመጣ ባጃጅ ራሱን ሰጠ። ከዛ እሱን እየሰራ ነው እየሰራ ነው ባጃጅ እየሰራ ነው። እንግዲህ አሁን የጆኒን ለማመስገን ቃላት ያጥራል። ለእያንዳንዳችን ብዙ ነገር የሚያደርግ ልጅ ነው። የሆነ ወቅት ላይ በጣም ተጨናንቄ በነበረ ሰዓት እያለፍኩ ነበር። በበሩ ላይ ጠራኝ። ምንድን ሆንከሆና ነገርኩ ከእጁ ላይ ወጥተው አንድ ሺህ ብር ነው የሰጠኝ። እዛ ና ስራ ታጫ ሜጋና አለ። እሱ ጋር እየሰራሁ ነው። ስሜ ኤኖክ ተፈራ ይባላል። ያው ጆኒን ማቃት በፊት ነው ማቃት ያው እኔ ለንበሯን ልጅ ነኝ ተተኪ ሰፈር ጆኒ ማቃት ባጃጅ በፊት ያኔ ከሁለት ሺህ አንድ እስከ ሁለት ሺህ አራት ባለው ውስጥ ጆኒን ማቃት ባጃጅ ስሰራ ነው። እሷ ጋር መጥቼ የዛኔ ባጃጅ እየሰራው እሷ ጋር ባጃጅ ላስጠግን መጥቼ ባጃጅ በእሷ ምክንያት ሶስት አራት ባጃጅ ገዝቻለሁ። የራሴ ነው። ከዛ በኋላ የሆነ ኮትረባንድ ንግድ ውስጥ ሸጫቸው ገባውኝና ለረጅም ጊዜ ኮትረባንድ ንግድ ውስጥ ገብቼ ለረጅም ጊዜ ስድስት አመት ምናምን በማረሚያ ቤት ውስጥ ወይቼ ነው ያ፣ ሁሉም ነገር ባዶ ሆኜ። ከዛ በኋላ አሁን ከማረሚያ ቤት ወጥቼ ቁጭ ብዬ ጆኒ ጋር ለምን አለ ብዬ ጆኒ ጋር በመምጣቴ እንግዲህ ከስንት አመት በኋላ አ ከቢያንስ ከ16 አመት በኋላ ማለት ነው ጆኒ ጋር ይመጣው እና ከዛ በኋላ መጥቼ ጆኒ እንዴት ነው፣ ወጥቻለሁ ከማረሚያ እንደዚህ ነበርኩ ምናምን ምናምን ስላት፣ በቃ አዘነች፣ ተሰማት። ወዲያው በሁለተኛው ቀን ባጃጅ ገዝታ ሰጠችኝ። ነገር ይካሳል፣ ሁሉም ነገር ይቀየራል፣ ሁሉም ነገር ይለወጣል እና ታሪክ፣ ያለፈውን ነገር ረስተው ወደፊት ነው መራመድ ያለብን ብላኝ ባጃጁን ገዝታ ሰጣኝ። ገቢ ከገቢ የሚቆጠር አይደለም ሁለት ከሀምሳ ነው የማስገባው። እና በጣም ለሰው አዛኝ ናት፣ ለሰው የምትኖር ለራሱ ሳይሆን ለሰው የሚኖር ሰው ነው። እና በቃ ከስራ ፈትቼ ያለው በመጣው ቁጥር እንካ ሁለት መቶ ብር ሶስት መቶ ብር በቃ እያለኝ እየሰጠኝ፣ ቤተሰቦቼ እንኳን እንደዛ አልተመለከቱኝ እና አይምሮዬን በቃ በማደስ አይምሮዬን በመቀየር ከዛ በኋላ ገዝቶ ሰጥቶኝ ማመን እስከሚያቀተኝ ማለት ነው እና እኔ ጆኒ ብዬ አልጠራውም ለእኔ አባቴ ነው እና ባለፈውን ታሪኬን ሁሉም ነገር እንድረሳ ነው ያደረገችኝ። በቃ እኔ እንደ እናት እንደ አባቴ ነው ማየ እና ለእኔ መልካም ነገር ነ ያደረገልኝ እና ከዚህ በበለጠ ደግሞ ይህን ግሪን ኤሪያ ሳየው በፊት በቃ መሽኛ የነበረበት ቦታ ደግሞ ሀይላንድ መጨፍለቂያው ቦታ ላይ ምናምን ስንወጣ ያ ቦታ ሁላ በጣም ቆሻሻ ቦታ ነበር። ያ ናሶ ቦት ረጅም ጊዜ አዲስ አበባ ገብቼ ነበር። አዲስ አበባ ቃሊቲ ማረሚያ ቤት ነው የታሰርኩት። ከረጅም ጊዜ በኋላ መጥቼ ነው አሁን የተገናኘ ነው። እና ይህ ቦታ በቃ ግሪን ኤሪያ አርጎት በጣም በቃ የሚያምር ስፍራ አርጎት አይቼ በጣም ነው የተገረምኩት፣ የተደነቅኩት። እና እግዚአብሔር ከዚህ የተሻለ ነገር ለጆኒ ቢያደርግለት ቢሰጠው ደግሞ እዚህ ኮካ ኮላዎችም ደግሞ ለእሱ የተሻለ ነገር በቃ መልካም ነገር ለእሱ ቢያደርጉለት እኔ ደስተኛ ነኝ። እና ማህበረሰቡ ራሱ እዚህ ጋር ያለውን ችግርተኛ በቃ መንገድ ላይ የሚተኙትን ሰብስቦ ሀይላንድ እንዲጨፈልቁ ስራ ስራ አጡና ሰብስቦ ስራ ሰጥቶ እና በቃ ለሰው የሚኖር ሰው ነው። ለራሱ ይልቅ ለሰው የሚኖር ሰው ነው እና እኔ የእሱን ነገር ተናግሬ አልጨርስም። እኔ ከአባቴም በላይ ነው። እኔ አሁን እየሰራው ነው ባጃጅ ጥሩ ሁኔታ ላይ ነው ያለሁት። ቡርክክ ብዬ ነበሩላ ማለት፣ ከጭንቀት የተነሳ ስራ ከማጣቴ የተነሳ ቡርክክ ብዬ ነበረ። በቃ አሁን እንደዚህ ስታየኝ አምሮብኝ ምናምን እግዚአብሔር ሰው ያዘጋጃል እና እሱን ሰጠኝ። ዛሬ ላይ የመኖሬ መብላቴ መስራቴ ሚስትር ጆኒ ነው። እና እግዚአብሔር ከዚህ የበለጠ ትልቅ ነገር እንዲሰጠው እመኛለሁ። ከጆኒ ጋር የተዋወቅ ነው እኔ የቤተሰብ ባጃጅ ነበር የምነዳው። እና የቤተሰብ ባጃጅ እየነዳው እዚህ እሱ ጋር ነው ማሰራው እና እሱ ጋር እያሰራው ሲበላሽብኝ ምን ምን ሲለኝ እዚህ የመጣው ለረጅም ጊዜ ያሰራ ነበር። ከዛ በመሃል ባጃጇ እያስቸገረች ስትመጣ እሱ አይዞ አንዳንድ እቃዎች ከመጋዘን እየወጣ እንካ ያለ ብዙ ነገር ነው ሰፖርት የሚያደርገኝ የነበረው እና እንደዛ ያለች፣ በቃ ከአቅም በላይ ሲሆን፣ በቃ አብይ የኔን ባጃጅ ትነዳለ፣ በራስህ የኔን ባጃጅ ነድተህ የራስህን ታሰራለህ፣ አይዞህ፣ የማይቻል ነገር የለም ይላል። በጣም በብዙ ነገር እያበረታታኝ ከዛ የሱን ባጃጅ መንዳት ጀመርኩ ማለት ነው። አሁን የሱን ባጃጅ በመንዳት ላይ ነው የሚገኘው። ከሱ ጋር የተገናኘ ነው በቃ እሱ ጋር በማሰራት ነው ጆኒ ጋር በመስራት፣ አንደኛ ስራ አጣ የነበር ነው ልጆች አይዟችሁ ትችላላችሁ፣ ራሳችሁንም ለውጣችሁ ትለወጣላችሁ እያለ እያበረታታ ነበር። ሌላ በትንሽ ወጪ ነው እንደገና የምናስገባው ገቢ በጣም አነስተኛ ወጪ ነው የራሳችንን ነገር እንደምንይዝ ነው የሚያበረታታ ነው የሚያደርግልን ነገር ሁሉ ማለት ነው። ከሰው አይምሮ በላይ ነው ማለት ለኔ ከአይምሮ በላይ ነው። ስራ አንድ ቀን ብንቆም ከራሱ ወጪ አውጥቶ ነው አንዳንድ ሰፖርት የሚያደርገን። ሁሉ ነገር ነው እምልሽ። እዚህ የምታይን ወጣት እንዳለ ከተለያየ ቦታ የመጣን ዘር የለም፣ ቀለም የለም፣ ሃይማኖት የለም። ሰው በመሆናችን ብቻ የሚያምን ሰው ነው። ሰው ስለሆነ መርዳት አለብኝ ብሎ የማያምን ሰው ነው። እና ከሱ የተጠቀምነው ብዙ ነገር ነው። ቢያንስ በአይምሯችን እንዳይጨናነቅ አይዞ፣ በጣም ትችላላችሁ፣ አችልም የሚባል ነገር የለም። እሱ ጋር ትችላላችሁ፣ መስራት ትችላላችሁ። በጣም በብዙ ነገር ነው የሚያበረታታሽ እና እሱን ጠይቀሽ የምታጩ ነገር የለም። ከወንድምም በላይ ነው። ስም ሄላት ነው ፍታነገስ ይባላለሁ። ከመቀነን የመጣው ከዛ ዚህ ስመጣ ጅ ሆኖ ያገኘው ከዛ ቤት አስገባኝ። አሁን ጥሩ ደረጃ ነው ያለው። እየነዳው ነው ያለው የሱ ባጃጅ። እየነዳህ ነው ቤት አስገባ። መንጃ ፈቃድስ አለ? እዚሁን ያወጣው እዛ እዛ የነበረ ነው ትግራይ ነው በረ አሁን ጥሩ ነው። አሁን ይፈረ ሰማያዊ ላይ ጸጋ ይባላል። የተወለድኩት አዲስ አበባ ነው እና ድሬዳዋ ነው የምኖረው። አሶለታክ ክፍል ኢንትራንስ ወስጪ ከጨረስኩ በኋላ ነው መንጃ ፈቃድ አሁን ሀረማያ ዩኒቨርሲቲ ኤክስቴንሽን እማራለሁ፣ እና የባጃጅ መንጃ ፈቃድ የባጃጅና የፎርስ መንጃ ፈቃድ አወጣው። ከዛ በኋላ ልክ እንዳወጣው ታይም ነው ወደ ጆኒ ጋ የመጣሁት። ሌሎች ባጃጅ ሳልሞክር ማለት ነው። እና ነገርኩት ያለውን ሁኔታ ከዛ በኋላ ችግር የለም እኔጋ ትሰራለህ አለኝ። መንጃ ፈቃድ አለህ አለኝ። መንጃ ፈቃዴን አሳየሁት። ከዛ በኋላ አክሴፕት አረገኝና አዲስ ባጃጅ ነበረ የገዛው የሰራች ማለት ነው፣ አስር ሺ ቤት በሷን ባጃጅ እንዲሰጠኝ። ከዛ በኋላ በዛች እሷን እየነዳው። ጥሩ እንግዲህ ከዚህ ቀደም ትውውቅ የላችሁ፣ ቀጥታ መተህ ነው የጠየቀው? አዎ እና አክሴፕት አረገ። ያው ወጣትነትን ያያል ና አወራውት። እዛ በንጹህ ልም አክሴፕት አረገኝ። እጆኒን ማቀው እኔ ብዙ ይሄን ቦታ ገደል መሆኑ አላውቀው እሱ፣ ከሰራ በኋላ ጋራጅ ከሆነ በኋላ ነውና ማታ ማታ ብዙ የሚያስፈራ ነገር እንደነበረ ምናምን እሰማ ነበር። አሁን ግን ቦታው አሪፍ ነው። ስናልፍም የሆነ ዝማሬዎች በመክፈት አለ አይደል፣ የሆነ ስጋት ስጋ ስጋት እንዳያርፍብሽ በመንፈስሽ እራሱ የሆነ ነገር አንድ የሚፈራ አካል እንዳለ እያሰብሽ እንድታልፍ ያደርጋልና፣ ማለት ሱስ ወጣቶችን ብዙ ነገር ያጠቃል ትዳር ሊበተን ይችላል፣ የንብረት መውደም፣ ብዙ ብዙ ኢትዮጵያ ውስጥ ችግር አለ። ግን እነዛን ነገሮች ሁሉ ሀንድል በማድረግ ሰው በመሆኑ ብቻ አክሴፕት አድርጎ ያንን ሰው ስራ እንዲያገኝ ፊውቸር እንዲኖረው የተሻለ ነገር እንዲያስብ በማድረግ ጥሩ ለወጣቶች የስራ ዕድል የፈጠረ ሰው ነው። ኤፍሬም መስፍን እባላለሁ። የድቻቱ ልጅ ነኝ እና ከጆኒ ጋር የምንተዋውቀው እዚሁ ሰፈራችን ላይ በጣም ተወዳጅ መካኒክ ነው ጆኒ። እና በጣም እኔ ባያጅ ነበረኝ፣ የራሴ ባያጅ ነበረኝ እኔ በምሰራበት ጊዜ። እሱም በቃ በጣም መካኒክነትን ብዙዎቹን ያስተማረ መካኒክ መሆኑን አውቃለሁ። እና እኔ ባያጅ በእኔ ችግር ምክንያት ባያጅችን ተሸጠችብኝና ችግር ላይ ወደኩኝ እና በቃ ብዙ ያላየሁት መከራ የለም፣ የሚሰጠኝ ሰው ላጥቼ ጆኒ ነች። በቃ አይዞ ና አለች። እኔ ሲሚንቶ ላሸከም ነበረ ተቸግሬ፣ እና ጆኒ ና አለች አይዞ እኔ ባይገዝቼ ስራውን ትጀምራለህ እንደበፊቱ ኮንፊደንስ ይሄን እመልስልሀለሁ አለው አለች። ከዛ ባይገዝ ተሰጠችኝ እያስ እስከ አሁን ድረስ ከጆኒ ጋር በሰላም እንደዚህ ያለ ምንም ነገር ብታያት ጆኒ በቃ ለሚገርምሽ ለማን እኔ ተናግሬ አልጨርሰውም በቃ ለሰው የሰው ለሰው ልጅ ያለው ነገር በጣም ጥሩ ነው፣ ሰውን ረጂ ነው እና እኛም ባያችን እንሰርተን ስንገባ ሰርተን ስንወጣ ቢበላሽ እንኳን አን የትን ያላችሁት? ይላል እኔ እመጣላለሁ እዛ አሁን ይላል ያለንበት ድረስ መጥቶ አሰርቶ ወደ ስራ ቶሎ እንድንወጣ ያደርገናል። ስንገባም አይዟችሁ፣ በግታም ስንመጣ አይዟችሁ። ያለን ለለውጥ ያለው ነገር ብታይ በጣም ደስ ይላል እና እሱን መንግስት አብቶ አብሶ እሱን ሊረዳው ይገባል። በጣም በጣም እኛን እንኳን ስንት ሰው ወጣት የያዘ ሰው እውነትሽን ነው። እና እኔም በቃ ተቸግሬ ቤተሰቦቼ እንኳን ጥለውኝ ቤተሰቦቼ ያላዩኝ እሱን ነው ያየኝ እሱን ያነሳኝ፣ ከምሬ ነው የምልሽ። እና ለሱ ትልቅ ነገር ይገባዋል ጆኒ። እንግዲህ ውድ ፕሮግራማችን ተከታታዮች እየተከታተላችሁ ያላችሁት ከድሬዳዋ ቴሌቪዥን የብርቶዎቹን ፕሮግራም ነው። ቀደም ሲል እንግዲህ ጆኒን ባለፉት ዓመታት እዚህ ቦታ መተን ጠይቀነዋል። በተለያዩ ጥሩጥሩ ስራዎቹ ማለት ነው መተን ስንጠይቀው ድሬዳዋ ላይ ቲቪኤስ ባጃጅ ለመጀመሪያ ጊዜ ስትገባ ሰው ባጃጇን ሰው በሚፈራት ዘበን በገባች ሰዓት የመጀመሪያው እጁ ነክቶ መካኒክነት ሲሰራ ነበር። ዛን የመጣ ነው ብዙ አዲስ ነገር ተፈጥሯል ማለት ነው። እንግዲህ እኛም ደስ ብሎናል። እንግዲህ ነጃት አዳዲስ ነገሮች አሉ ከቀረጻው በኋላ መተሻት ጎበኝንም ወይ ባለው መሰረት እንግዲህ መጥቻለሁ ማለት ነው። እነዚህ የምታዩቸው ምርጥ ምርጥ የድሬ ወጣቶች ስለሱ ተናግረው አልጠገቡም፣ ጊዜ ገድቦን ነው እንጂ እና ከስራ አጥነት ወደ ስራ ማግኘት ራሳቸውን ረድተው ቤተሰቦቻቸውንም እንዲያግዙ ካልባሌ ቦታ የታደጋቸው ናቸው። ሌሎችም ገና ይጨመራሉ። በሌላውም የስራ ዘርፍ በሃይላንድ መልቀም፣ በሃይላንድ መጨፍለቅም ብዙ ወጣቶችን በስሩ ይዟል። እንግዲህ እነዚህ የምታዩቸው ወጣቶች መልካቸው እንደሚለያይ ባህሪያቸው ይለያያል። እንደ ባህሪያቸው እንደ ሁኔታቸው ስነልቦና ለስነልቦናቸው በመጨነቅ ምርጥ ከነሱ ጋር እንደ ወጣት ሆኖ አብሮ በመረዳት የስራ እድል የፈጠረላቸው ናቸው። ከጆኒ ጆኒ ማለት ቀንድ አባት ነው። ምን ብዬ እነዚህ እኛም ጎዳና ነበረን፣ ጎዳና ተዳዳሪ ነበረን። አሁን የስድስት ልጆች አባት ነኝ። ስድስት ልጆች፣ አዎ። ከዚህ ከጎዳና አንስቶን አሁን ቤት አፈራው፣ በቃ ይህን ስራ እያስተዳደረም ማለት ነው፣ ይሰራል። የስራ እድልም ከፈተልን፣ ብዙ ሰራተኞች አለው። ጆኒ ማለት ለራሱ ሳይጎርስ ሰው የሚያጎርስ ነው። ሌላውኑም እንደገና ጎዳና ተዳዳሪ ሌባ፣ ምናምን የሆኑትን ሁሉ ሰብስቦ ይኸው ሰልጥኑ ምናምን ብሎ ወደ ስልጠና እያስገባን ነው። ወኔ ማለት ለመንገር በጣም ቃላት ያንሰኛል ማለት ነው። ወኔ ቦታ ያው ስፖርት ኮሚሽን ጎን ነው፣ ከሱ ክላስር ነው ያለው። ጎዳና አዎ፣ ጎዳና ነበር፣ አሁን ስራ አገኘ። አዎ፣ እሱ ነው ስራ ፈጥሮልኝ። ያው በዚህ እየተዳደርኩኝ ነው። አሁን ራሴን ጋብርታለ። ከዚሁ ራሴን ለማ ማቆም እየሞከርኩኝ። የምታስተዳድረው ሰው አለ እሱም ጌታቸው ይባላል እና ይህ አይላንድ ነው። አሁን እዚህ ጆጋ ስራ ከጀመርን ማለት ነው ወደ ሁለት አመት ሆኖናል። እና በቃ እሱ ሰብሳቢያችን ነው ሰብስቦናል። ያው በቀን ሰባት መቶ ብር እየከፈለን ነው የምንሰራው ማለት ነው። በፊት እንደው ይህን ስራ ከማግኘት በፊት ውሉ አዳር የት ነበረ? መጀመሪያ እኔ በቃ ጎዳና ነበርም ያለሁትኝ ጎዳና ከወንድሜ ጋር ጎዳና ነበርን። አሁን እሱ ጋር ከተተዋወቅን ጀምሮ ይው ስራ አስጠጋን እዚህ ስራ በቃ ይሄንን ማሽን እንትን እየፈጨን የሃይላንድ እናቀርባለን። ስራ እድል ከፍቶልናል ማለት ነው፣ ለብዙ ሰው እድል ከፍቷል። እና እሱ ጋ ነው የምንሰራው ማለት ነው። እና አሁን ምንም ሀሳብ የለብንም፣ ልብስም ሁሉ ነገር መኘታ ምናምን እሱ ጋ እየተኛን ነው በቃ ያው ስራ። በቃ አሁን የአይምሮ እረፍት ራሱ አግኝተናል ማለት ነው። ብዙ ወደ ከሀምሳ ምናምን በላይ ነን የምንሰራው። እናመሰግናለን ያው ሁሉንም ነገር ጠይቀናል። ልጆቹም ስለአንተ አውርተው አልጠገቡም። እንግዲህ ይሄን ሰው መሆን እነሱ የጠቀሱትን ሰው መሆን በጣም ይከብዳል። በዚህ ሰዓት አሁን ባለንበት ሁኔታ የኑሮ ሁኔታ የኑሮ ደረጃ በጣም ነው የሚከብደው። እንግዲህ እንደው ይሄ ተሰጦ ማህበራዊ ተሳትፎ የእያንዳንዱን ወጣት ባህሪ መረዳት እንደው ምንድን ነው የሚጠይቀው? ለሌሎችም እንደው አራያ እንዲሆን ሰው ለመረዳት እንደው ምንድን ነው የሚጠይቀው? አሁን አንተ ጊዜያዊ ምሳ የሚበሉበትን ቁርስ የሚበሉበትን ብቻ ሳይሆን በቃ ሁልጊዜ ራሳቸውን የሚችሉበትን ነገር ነው እያደረክ ያለኸው እና እንደ ልጅ በማባበል በመያዝ ቢሰሩም ባይሰሩም አሚን ብለህ መቀበሉ ከምን የመነጨ ነው? ያው እንግዲህ እኔ የእሳት በረዥ ማደግ ራሱ አስተዋጽኦ አለው። ሙያ ውስጥ ነው ያደግኩት፣ በሙያ ውስጥ ነው ያደግኩት እና ምንጊዜም መልካም ነገር መስራት ያስደስተኛል። እና እኔ ያው ከልጅነት የጀምሮ በሙያው ስላደጉ ሰዎች የራሳቸው የሆነ ነገር እንዲኖራቸው ሁል ጊዜ እመኛለሁ። ማለትም ከቀፈላነት እንዲወጡ ወጣቶች ካልባሌ ነገር አሁን እዚህ ውስጥ የሹ መናፈሻ ውስጥ ላይብራሪ ሰርቻለሁ። ላይብራሪ የሰራውበት ምክንያት ሰዎች ከጫት ከምናምን ሱስ አልፈው መጽሐፎች የተደረደሩ መጽሐፎች አሉ አውጥተው ከዛ ውስጥ አንብበው ካሉበት ነገር ማንበብ በነገራችን ላይ ሙሉ ሰው ያደርጋል ብቻ ሳይሆን ካለሽበትም ነገር ያወጣል። ከእስትረት ውስጥ ራሱ ያላቅቃል። ማንበብ ራሱ ከጭንቀት ነገር ያላቅቃል። ባይብልም በይው ምንም በይው ከሁሉ ነገር ያላቅቃል። ስለዚህ እኔ ያንን ነው ብዙ ማንበብ፣ ነገሮችን በቀላሉ መረዳት፣ እንደ ባህሪያቸው መያዝ አሁን ቅድም ወጣቶቹ ሲናገሩ ስራው ቢሳካም ባይሳካም የኪስ እየሰጠን ባናስገባለትም ምንም አይለንም። በአነስተኛ ዋጋ አስገብተንለትም ቢሆን ምንም። አዎ እረዳቸዋለሁ እረዳቸዋለሁ። ለምንድን ነው የምንረዳቸው? ያው ያለው የእንትን የቤንዚል ችግር፣ ሰርተው ወይም ለራሳቸው ሳይበቃቸው ለኔ ብቻ ገቢ አድርገው ከሆነ ይጎዳሉ። ቤንዚል ምን ጊዜ ብላክ ማርኬት አሁን 500 ብር የገባ ጊዜ። እኔ የግድ ገቢ ጫና አድርጌ አምጡ የምልባቸው ጊዜዎች የሉም። ለምን እነሱ ማሰብ መቻል አለብኝ። እነሱ ሲሰሩ ነው እኔም ገቢ የማገኘው፣ እነሱ ሲጠቀሙ ነው እኔም መጠቀም። ስለዚህ ትሪት አደርጋቸዋለሁ ሹፌሮችን በዚህ ነው በቃ። እና ከዛ ከሾፌሮችም ውጪ አንዳንድ ሰዎችን ረዳቸዋለሁ ባይነሚስ፣ በሁሉም በኩል በሁሉም ስራ በኩል ላይ ብትሆኝ ካለሽ ነገር ላይ ብሰጪ እርካታ አለው። እኔ እርካታ ውስጥ ተቋዳሾ አንዱ ነው። በምሰጠው ነገር ደስታለሁ። ለምን ያስደሰተኛል? በጣም ቆጣቢና ጭምጥ ቢሆን ምን ጥየው ነው የሚሄደው። ግን ሰው አድጎበትና ሰው ቤተሰብ መስሮቶበት ስታይ ከዚህ በላይ ደስታ ምንም። አሁን ለምሳሌ ብዙ ባለፈው የቀረጽ ነው የዛሬ አመት ላይ የቀረሽ ኤችአይቪ ኤድስ ቤተሰባቸውን ያጡ የስራ ዕድል ፈጠርኩላቸው ስል ዝም ብዬ አይደለም። እነዛ ሰዎች ቤተሰብ መስርተው እኮ ትልቅ ሰው ሆነዋል። ግን አንተ እንደዚህ አይነት በሽተኛን እየተባለ የሰውዬ ይሄ ልጅ ስነልቦናው እየተጎዳ ቢመጣ ምንድን ነው? ቤተሰብ ይመሰረታል አይመሰረትም? ይሽ ይህንን ነው ትኩረት ልንሰጥ የሚዳን በሽታ እንደሆነ ዘላለም መቆየት የሚዳን በሽታ እንደሆነ ሰውን በቃ ግንዛቤ ማስጨበጥ ሁሉ ሰው የታመመሰው እንደዚህ የሆነ ይሆናል ተብሎ ማግለልም አይጠበቅም በሚል ነው እንግዲህ። ጥሩ ልብ ነው እንግዲህ። እቺ የምታዩት ከጀርባችን የምታዩት ቮልክስ ዋገን እጁን ያፍታታበት በዘጠኝ 9 ዓመቱ የነካት ናት። እንግዲህ በዚህች እየተመላለሰ ነው ስራ ያሰማራቸው የባጃጅ ሾፌሮች ድንገት ሲበላሽባቸው በዚህች እያሽከረከረ ቶሎ አጠገባቸው በመድረስ መፍትሄ መስጠት እንግዲህ፣ ቶሎ ያለበት ድረስ ያሉበት ድረስ በመሄድ አይዟችሁ፣ በቃ ሙያው በጁ ነው። የመካኒክ ሙያነቱ በጁ ነው። ባጃጆቹ አንድ ነገር እንኳን ቢሆኑ ይሄንን ዘዴም ተጠቅሟል ማለት ነው። ሰው ያለውን ነገር እያገላበጠ ምንድነው እጄ ላይ ያለው የሚለውን ነገር በደንብ የተረዳ ሰው ነው። እናመሰግናለን። እኔም አመሰግናለሁ ድሬ ቲቪን ፕሮግራማችን ተከታታዮች፣ በመከታተል ላይ የምትገኙት የብርቱዎቹ ፕሮግራም ነው። እንግዲህ በጆኒ ካሳሁን ቅጥር ግቢ ውስጥ ነው ያለውች። ጆኒ ካሳሁን እንግዲህ ዘርፈ ብዙ ሰው ነው። እንግዲህ ድሬዳዋ እንደዚህ አይነት ብርቱ ብርቱ ጠንካራ፣ ለሰው አዛኝ፣ ስራ መስራት ብቻ ሳይሆን ማህበራዊ ተሳትፎም በማድረግ በጎ ሰውም ጭምር ነው። እንግዲህ ስለሱ መግለጽ ቃላት እስኪያጠራቸው ድረስ ነው። እንግዲህ እዚህ ጋርም ያ የምታዩቸው ይሄንን ነገር ለፋብሪካ ግብአት እንዲሆን በማሽን እየተጨፈለቀ ወደ ፋብሪካ ግብአት ይላካል። ይሄን ስራ የሚሰሩት እንግዲህ ኮካ ፋብሪካ አካባቢ ያሉ ውሎ አዳራቸውን በጎዳና ያደረጉ ወጣቶችን ቤተሰብ ያላቸው ሰብስቦ ነው እንግዲህ ይሄን ስራ ወደዚህ ስራ ያሰማራውና ካልባሌ ነገር እንዲታደጉ ያደረጋቸው። እኛም እንግዲህ በብርቱዎቹ ፕሮግራም ይሄን ለመቃኘት የመጣነው የዛሬ ዓመት ባሳየናችሁ ልክ እንግዲህ እዚህ ላይ ተሻሽሉ አግኝተነዋል ማለት ነው። ጆኒ እንግዲህ የሚያስደስተው እንደዚህ በኑሮ ዝቅተኛ ደረጃ ላይ ያሉ የማህበረሰብ ክፍሎችን በማስጠጋት ስራ መስጠት ነው። እንግዲህ ይሄን ይመስላል የጆኒ ካሳሁን ሕይወት ከደሃዎች ጋር መቆየት፣ አካባቢን ማጽዳት፣ ለሰዎች ማዘን። ማዘን ብቻም ሳይሆን ጊዜያዊ ነገር ብቻም ሳይሆን በቋሚነት ራሳቸውን የሚተዳደሩበትን ቦታ መስጠት ነው። እኛም በድሬዳዋ ቴሌቪዥን በብርቶቹ ፕሮግራም ስም በርታ ጠንክር፣ ከዚህም በላይ እደግ እንላለን። እንግዲህ የዛሬው የብርቶቹ ፕሮግራማችን ይህን ይመስላል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ነጃት ተገኔ፣ በካሜራ ፈዲል ሬዲዋንጋ ነው አብረን የቆየነው ነው። መልካም ጊዜ መልካም ቆይታ ይሆንላችሁ።